አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ኅዳር ሰባት በዚች ቀን የልዳ ሀገር የሆነ የሰማዕት አለቃ የታላቁ መስተጋድል የቅዱስ ጊዮርጊስ ቤተ ክርስቲያን የከበረችበት ነው። ዳግመኛም ጌታችን በውስጧ ላደረገው ድንቅ ታምር መታሰቢያ ሆነ። ይህም እንዲህ ነው። በውስጧ ድንቆች ታምራት እንደሚሰሩ ከሃዲ ዲዮቅልጥያኖስ በሰማ ጊዜ ሊያፈርሳት አሰበ። ስሙ አሁዎስ የሚባለውንም መኮንን ከብዙ ሰራዊት ጋር ላከው። ያም መኮንን በደረሰ ጊዜ የቅዱስ ጊዮርጊስ ስዕል ወዳለበት አዳራሽ በትዕቢት ሆኖ ገባ። በስዕሉም ፊት በብርጭቆ መቅረዝ መብራት ነበረ። በቤተ ክርስቲያንና በቅዱስ ጊዮርጊስ ላይ እየዘበተ በእጁ በያዘው በትር የመብራቱን መቅረዝ መትቶ ሰበረው። የመቅረዙ ምስባሪ ወደ ከሃዲው ራስ ደርሶ መታው። ራሱንም ታመመ። ፍርሃትና እንቅጥቅጥም መጣበት። ወድቆም ተሰረረ። ባልንጀሮቹም ወደ ሀገሩ ሊወስዱት ተሸከሙት። በክፉ አሟሟትም ተጎሳቅሎ ሞተ። ወስደውም ከባህር ጣሉት። ወገኖቹም ወደ ሀገራቸው አፍረው ተመለሱ። ከሃዲው ዲዮቅልጥያኖስም ይህን በሰማ ጊዜ እጅግ ተቆጣ። በልዳ ሀገር ያለች የቅዱስ ጊዮርጊስን ቤተ ክርስቲያን ያፈርሳ ዘንድ ራሱ ተነስቶ ሄደ። በዚያንም ጊዜ ከእግዚአብሔር የታዘዘ መልአክ መታው። ሰባት ዓመት ያህልም ዓይኖቹ ታውረው አእምሮውንም አጥቶ ቁራሽ እንጀራም እየለመነ ኑሮ ሞተ። ክብር ይግባውና ጌታችንም የቤተ ክርስቲያኒቱን ሰዎች አስነሳበት እርሱን አስወግደው ጻድቅ ሰው ቆስጠንጢኖስን በእግዚአብሔር ፈቃድ አነገሱት። እሱም በአዋጅ የጣዖታትን ቤቶች ዘግቶ አብያተ ክርስቲያናት ከፈተ። ለክርስቲያን ወገኖችም በሁሉ ዓለም ተድላ ደስታ ሆነ። በእግዚአብሔር ምስጋና ይሁን። እኛንም በቅዱስ ጊዮርጊስ ጸሎት ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። ደግሞ በዚህች ቀን ሌሎች የሚከበሩ አመታዊ የቅዱሳን በዓላት፣ ሁለተኛ ቅዱስ ጊዮርጊስ እስክንድሪያዊ ይህም በቅዱስ ጊዮርጊስ ስም የተጠራና አንዲትም ብላቴና ከአረማዊነት ወደ ክርስቲያን እንድትመለስ አድርጎ እሷም በሰማዕትነት ሞታለች፣ እርሱም በሰማዕትነት ሞቷል። ሶስተኛ ቅዱሳን ዘኖቢስና ዘኖቢያ እናትና ልጅ ሰማዕታት ናቸው። አራተኛ ቅዱስ ሚናስ ዘተመይ ይህም እረፍቱ ይታሰባል። አምስተኛ ቅዱሳን መርቆሪዎስና ዮሐንስ ጻድቃን ሰማዕታት በሰማዕትነት የሞቱ ናቸው። ስድስተኛ አባ ናህሩ ሰማዕት። ወርሃዊ በዓላት፣ አንደኛ ስሉስ ቅዱስ አብ ወልዶ መንፈስ ቅዱስ ፈጣሪያችን አምላካችን፣ ሁለተኛ አባ ጊዮርጊስ ዘጋስጫ፣ ሶስተኛ አባ ሲኖዳ የባህታውያን አለቃ፣ አራተኛ አባ ዳንኤል ዘገዳመ ሲሐት፣ አምስተኛ አባ ጳውላ ገዳማዊ፣ ስድስተኛ ቅዱስ አትናቴዎስ ሐዋርያዊ ሰባተኛ፣ ቅዱስ አግናጢዎስ ለአንበተ የተሰጠ ሰማዕት የቅዱሳን የሰማዕታት በረከታቸው ረዴታቸው የአምላካችን የፈጣሪያችን ያችን የስሉስ ቅዱስ ምህረት፣ ይቅርታ አይለየን። ወስባት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ይቆየን።